ሰላም ጤና ይስጥልን ክቡራትና ክቡራን፣ ውድ ዩቲብ ቻናል ተከታዮች፣ ለዛሬ አዳዲስ መረጃዎችን ይዤላችሁ ቀርብ ያለው አብራችን ትቆዩ ዘንድ የአብሮነት ግብዣችሁን እንጠይቃለሁ። እጅግ አሳዛኝና ልብ ሰባሪ ዜና፣ በዓለም ታይቶ የማይታወቅ የሞት ቀጠሮ ታሪክ የማይረሳው እጅግ አሰቃቂ የቦንኬ ወንድማማቾቹ ሰቆቃ፣ በአንድ ቀን በተለያዩ የሁለት የመኪና አደጋዎች ህይወታቸው ያለፈው የሁለት ወንድማማቾችን መርዶ መላው ማህበረሰቡን በሀዘን አጥልቋል። ታላቅ ወንድም ሙዚቀኛ ኢስሐቅ አብርሃም በዛሬው እለት ህዳር 13 2018 ዓ ም ከአዲስ አበባ ወደ አርባ ምንጭ ጉዞ ላይ ያለ በደረሰ ድንገተኛ የመኪና አደጋ ህይወቱ እንዳለፈው የመረጃ ምንጮቻችን ነግረውናል። የወንድሙን ሞት የሰማው የዋቸሞ ዩኒቨርሲቲ የ2018 ዓ ም የመጀመሪያ ዓመት ማህበራዊ ሳይንስ ተማሪ አቤነዘር አብርሃም በዛሬው ዕለት ህዳር 13 2018 ዓም ከሚማርበት ዩኒቨርሲቲ የወንድሙን ቀብር ለመድረስ ከውሳና ወደ ወላይታ ሶዶ እየተጓዘ ሳለ በማዕከላዊ ኢትዮጵያ ክልል በከምባታ ዞን ዋዶሌ ተብሎ በሚጠራው ስፍራ በደረሰ የመኪና አደጋ ህይወቱ እንዳለፈ ዩኒቨርሲቲው ገልጿል። በዚህም ሁለት ወንድማማቾችን በአንድ ቀን በመኪና አደጋ ከዚህ ዓለም በሞት ተለይተዋል። የወንድማማቾቹ ድንገተኛ እልፈት በአርባ ምንጭና አካባቢው ድንጋጤን ፈጥሯል። በሁለት ወንድማማቾች እልፈት የተሰማን ጥልቅ ሀዘን እየገለጽን ለማዎች ቤተሰቦችም መጽናናት እንመኛለን። ከዚሁ ጋር ተያይዞ የዋቸሞ ዩኒቨርሲቲ የሐዘን መግለጫን ያወጣ ሲሆን በዋቸሞ ዩኒቨርሲቲ የ2018 ዓም የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ አቤኔዘር አብርሃም በትናንትናው እለት፣ ህዳር 13 2018 ዓም የወንድሙን ለቅሶ ለመድረስ ከሆሳዕና ወደ ወላይታ ሶዶ በሚጓዝበት መኪና በደረሰ አደጋ ህይወቱ ማለፉ አይዘነጋም። ተማሪ አቤኔዘር ከሚማርበት ዩኒቨርሲቲ የወንድሙን ቀብር ለመድረስ ትናንትና ከሆሳዕና ወደ ወላይታ ሶዶ እየሄደ ሳለ በመካከለኛው ኢትዮጵያ ክልል በከንባታ ዞን ዋደሌ ተብሎ በሚጠራው ስፍራ በደረሰ መኪና አደጋ ምክንያት ህይወቱ እንዳለፈ ሲገለጽም በተማሪ አቤኔዘር ህልፈት ምክንያት በዋቸው ዩኒቨርሲቲ ማህበረሰብ ስብ ጥልቅ ሐዘናችን እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለጓደኞቹ፣ ለክፍል ተማሪዎቹና እንዲሁም ለኢትዮጵያ ህዝብ በሙሉ መጽናናትን እንመኛለን ሲል ገልጿል።